አልናስሮች ትላንትና አልኢቲያድን ወይም ደግሞ የቤንዜማን ቡድን በሳውዲ ፕሮ ሊገጥመው ሁለት ለባዶ ከሜዳቸው ውጭ አሸንፈዋል። ከዛ በኋላ ደግሞ የምንመለከተው አርሰናል ነገ ሴንት ጄምስ ፓርክ ላይ ሄዶ ኒውካስልን ይገጥማል አይደለ? ስለዚህ ሚካኤል አርቴታ ስ ኢንቴንስ ማች ል ፕር ፎር ታስ በማለን የተናገረው ያው በጣም ከባድ ጨዋታ ነው የሚሆነው፣ ለዛ የምንዘጋጃለን ያለው ዩሃፍ ቱ ዶሚኔት ዌን ዩ ፕላይ አጋንስተም ከነሱ ጋር ስትጫወት ወይም ደግሞ ኒውካስል ዩናይትድን ሴንት ጄምስ ፓርክ ላይ ስትገጥም ሲሆን ዶሚኔት ወይም የበላይ መሆን አለብህ በማለት ነው ያወራው፣ ማለት ነው። ስለዚህ ቶሎ እነሱ ለእነሱ ድል መስጠት እንደሌለባቸው ያው ትላንትና ከተናገረው ነገር ተገልጿል። ኮል ፓልመር በጉዳት ምክንያት ቼልሲ ከብራይተን ከቤንፊካ ከቼልሲ ከኖቲንጋም ፎረስትና ከአጃክስ ጋር የሚኖረውን ጨዋታ ያው በጉዳት ምክንያት አይሰለፍም ማለት ነው። ያው ትላንትና ካሪም ቤንዜማና ክርስቲያኖ ሮናልዶ ተገናኝተዋል። ማርቲን ኤድጋርድ ወደ ልምምድ የተመለሰ ይመስለኛል። እንደዛ ነው የሚሉት እዚህ ጋር ያሉት ዜናዎች ከዛ በተጨማሪ ደግሞ ዛሬ ያው የማድሪድ ደርቢ ነው። አትሌቲኮ ማድሪድ ከሪያል ማድሪድ ጋር የመደርጎ ጨዋታ ይኖራል። አትሌቲኮ ማድሪድ ሙሉ የውድድር ዓመቱን ጨዋታ ነው ሙሉ ለሙሉ ያሸንፉት። ስለዚህ ዛሬ ያሸንፋሉ። እኔ አማ ማድሪስታ ሰው ሪያል ማድሪድ እንዲያሸንፍ እየጠበቅን ነው እና ራፊኒያ ወደ ባርሰሎና ቤት ስንሄድ ራፊኒያ ለሶስት ሳምንታት ያህል በጉዳት ምክንያት ከጨዋታ ከሜዳ ይርቃል። ስለዚህ ዣን ጋርሲያ ደግሞ ከአራት እስከ ስድስት ሳምንታት ያህል በጉልበት ጉዳት ምክንያት ስለ ልምምድ ላይ ተጎድቶ ያው ከሜዳ ውጭ ይርቃል ማለት ነው። ስለዚህ የተመለሱት ላሚኒያ ማልና ባልዴ ተመልሰዋል። በባርሰሎና ቤት ራፊኒያ፣ ዣዋን ጋርሲያ፣ ጋቪ፣ ተርሽቴገን እና ፈርናን ሎፔዝ ደግሞ በጉዳት የሉም፣ አሁን በባርሰሎና ቤት አይገኙም ማለት ነው። ወደ አሁን ፊትለፊት ያለው ስለ ካርሎ አንቼሎቲ የሚያወራ ነው፣ ግን ኖ ሎንገር ሪያል ማድሪድ ማኔጀር፣ ስለዚህ ከሱ እንሄዳለን። ያው ዊሊያም ሳሊባ የአምስት ዓመት ኮንትራክት ፈርሟል እና ይሄ ያው ሙሉን የአርሰናል ደጋፊ የሚያስደስት ዜና ይመስለኛል። ስለዚህ አርሰናሎች ኮንግራጁሌሽንስ እንኳን ደስ አላችሁ እና ያው ኮል ፓርመር ከሁለት እስከ ሶስት ሳምንት ከሜዲያ ይርቅ ይርቃል፣ አደለ። ማሬስካ ይህንን የተናገሩት ዲሳይደድ ቱ ፕሮቴክት ኮል ኤ ሊትል ቢት ኢን ተርምስ ኦፍ ዶንጌ ወርስ ስ ኢንተርናሽናል ብሬክ ን ስለዚህ ለሚቀጥሉት ሁለት ሶስት ሳምንታት እስከ ኢንተርናሽናል ብሬክ አደለ፣ እስከዛ ድረስ እንዲያርፍ ወስነናል ያለው ያ ጉዳቱ እንዳይብስ ማለት ነው። ስለዚህ ይህንን ሁለት ሶስት ሳምንት ረፍት ሰጥተውት ከዛ ሙሉ በሙሉ ሀንድሬድ ፐርሰንት መቶ በመቶ ወደ ሙሉ አቅሙ ተመልሶ ይመጣል በሚል ተስፋ ነው ይህንን ውሳኔ እያደረጉት ማለት ነው። ከዛ በተጨማሪ ያለው ዜና ያው የአልናስርን ነገር ነግሬያችኋለሁ። ሁለቱም እንዳገቡ ሴኔጋሌው ሳዲዮ ማኔ አይ ኦልሞስት ፎርጋት ሂዝ ኔም ሳዲዮ ማኔ፣ ያው ኤምቪፒ ወይም ፕሌየር ኦፍ ዘ ማች የጨዋታው ምርጥ ተጫዋች ተብሏል። ከዛ በተጨማሪ ደግሞ ትላንትና ሃሪ ኬን መቶኛ ጎሉን ለቡንደስሊጋ አስቆጠሯል። አይ ቲንክ ከመቶ አራት ጨዋታዎች በኋላ መቶ አራት መቶ አራተኛው ጨዋታ ላይ ነው መቶኛ ጎሉን ያስቆጠረው። ያው ክብረ ወሰኖችን እዚያ እየሰበረ ነው። ከዛ በኋላ የተጠየቀው ጥያቄ ወደ ፕሪሚየር ሊግ ያው የመመለሱን ነገር ነው። ዋንጫ ማሸነፍ ፈልጋለኝ ዋንጫ ለማሸነፍ ባየር ሚኒክ ትክክለኛ ቦታ ነው በማለት ያው ባየር ሚኒክ እና ሁለት ዓመት ኮንትራክት እንደሚቀረውም ተናግሯል። አይ ቲንክ ሂ ሴድ ሁለት ዓመት እሱን ተናግሯል ማለት ነው። ከዛ በተጨማሪ ኤርነስ ለዋት ስለ ኤኪቲኬ ሄጋው ኤኪቲኬ በማሊያውን አውልቆ ከዛ በቀ ካርዶቱ አልነበረም፣ በካራቦ ካፕ ጨዋታው ላይ እና በዛን ሰአት ላይ ምንድነው፣ ከዛ በኋላ እሱ ቅጣት ተቀጥቷል ወይ በቡድኑ ተብሎ ተጠይቆ ነበር። አ ቅጣት የሚባል ነገር የለም ብሎ ነው የወሰነው። ያው ጥፋት እናጠፋለን፣ ስለዚህ እሱ ጥሩ ሰው ነው። ሄተግሬድ ማን ቢንግ አይፎርጋት አጀክቲቭ ከዛ ግን ጥሩ ሰው ጥሩ ተጫዋች ነው አይደለም ያለው አርነ ስሎት የጌቴጌ ጥሩ ሰው ነው። ስለዚህ ስህተቶች ይፈጠራሉ እና ቅጣት የሚባል ነገር እንደሌለ ነው የተናገረው። ስለዚህ ያው ነገሮች ሁሉ በሊቨርፑል ቤት ሰላም ናቸው። የተለያዩ ሚዲያዎች ስለ እሱ ማሊያ ማውለቅ በጣም ብዙ ጽሑፍ ሲጽፎ ስለነበር ነው ይህንን ከዜናዎች መሀል ያቀረብ ነው። ከዛ በኋላ ክርስቲያኖ ሮናልዶ ትላንትና ጎል ካገባ በኋላ ሪዮ ፈርዲናንድ ይሄን ብሏል። ክርስቲያኖ ሮናልዶን ከጨዋታው በኋላ ሳገኘው ሎክስ ላይክ ዩ ጎንግ ቱ ወንድ ሊግ ዲ ሲዘን፣ ይሄ የሳውዲ ፕሮሊግን ሊግን የምታሸንፍ ትመስላለህ ያለው ብሎ ነው ለክርስቲያኖ ሮናልዶ ነግሬያለሁ ብሎ ነው እንግዲህ ያወራው ከዛ በተጨማሪ ምናል ለመሰላችሁ ጥቅትደይዛ ሀዋይዴ ዛሬ መስቀል አይደለ እና የቤት ድምጽ እንዳይሰማ ቶሎ ቶሎ ይሄንን ጨርሼ ቤተሰቦቼን ልቀላቀል። ስዚ ሌሎች ተጨማሪ ዜናዎች ምን ይኖራሉ? ቅድም ብዙ ዜናዎች ነበሩ። አሁን ትንሽ ያ ድረ መልሼ የያዝቋቸውን ኖቶች ያ ስለዚህ፣ ያ እሺ ሌላ ምን አለ? እኔ እሺ። ኢን ደ ሚን ታይም በዛው ልክ አም ኤክሳይትድ ፎር አሌክሳንደር ኢሳቅ አሌክሳንደር ኢሳቅ ጎሌ ገባ ብዬ ተስፋ አረጋለሁ። ከክሪስታል ፓላስ ጋር ነው ዛሬ የሚጫወቱት። ዛሬ ከሳት ሊቨርፑሎች አደለ። ስለዚህ ክሪስታል ፓላስ እና ሊቨርፑሎች ሁለቱም እስካሁን ድረስ ትን በፕሪሚየር ሊግ ያልተሸነፉ ቡድኖች ናቸው። ም ኤቨሪን ስ ኤክሳይትድ የእነሱን ጨዋታ ለማየት ሁሉ ሰው ደስተኛ እንደሚሆን ተስፋ ያደርጋሉ። ከዛ የስካይ ስፖርት ጋዜጠኞች የተናገሩት ነገር ምንድን ነው? እሁድ ለት አርሰናሎች ኒኳስልን ሲገጥሙ ማሸነፍ አለባቸው ብለው ነው እያወሩት። ምክንያቱም የዋንጫው ተፎካካሪ የሚሆኑ ከሆነ ግዴታ ማሸነፍ ይጠበቅባቸዋል ብለዋል። እኔ ራሴ አርሰናሎች እንዲያሸንፉ ኢት ኦንሊ ሜክስ ሳይንስ ፎር አርሰናል ቱ ዊን ታይትል የፕሪሚየር ሊግ ዋንጫ አርሰናሎች ቢያሸንፉ ምንም ማለት እግር ኳስ ለሚወድ ሰው በሙሉ ደስ የሚል ነገር ነው የሚሆነው። እና ስለዚህ አርሰናሎች ቢያሸንፉ ፕሪሚየር ሊጉን ወንጫ፣ ግን ደግሞ ተሴም ታይም አሌክሳንደር ኢሳክ አለ። አሌክሳንደር ኢሳክ መቱ እንደዛ፣ ከዛ ሁሉ ገርገር በኋላ ወደ ሊቨርፑል መቱ። እሱም ደግሞ ቢያሸንፍ ደስ የሚል አሪፍ ነገር የሚሆን ይመስለኛል። ከዛ ግን አት ሴም ታይም የስካይ ስፖርትስ ጋዜጠኞች ምንድን ነው ያሉት? በተለይ ስቲሊየን ፓትሮቭ ነው የተናገረው። ሚካኤል አርቴታ አርሰናል ላይ ማለት አሁን ባለው ቡድን በቃ ብዙ ነገሮችን ማሳካት ይችላሉ ነገር ግን በጣም ኃይለኛ መሆን አለባቸው። አግሬሲቭ ሩለስ ነው ያለው በቃ ሩለስ ርህል ላይ የሆነ እንደ ማለት ነው እና የዛን ያህል ኃይለኛ መሆን አለባቸው እና በተለይ እንደ ሊቨርፑል፣ እንደ ማንቸስተር ሲቲ ያሉትን ቡድኖች ማሸነፍ አለባቸው ዋንጫ ማሸነፍ የሚፈልጉ ከሆነ ብሏል። ከዛ ግን ምንድን ያለው አይ ዶንት ቲንክ አርቴታ ሀዝ ቲም ቱ ዊን ኤኒቲንግ አርቴታ ምንም አይነት ነገር ለማሸነፍ የሚያስችል ቡድን የለውም፣ በማለት ነው የተናገረው። ከዛ ሌላኛው ደግሞ ፔፕ ጋርዲዮላ ላይክ ፔፕ ጋርዲዮላ ምን ብሎ ነው የሰጠው ሀሳብ ሲጠየቅ ላይ ተስፋ አለኝ ነው ያለው። በቃ ነገሮች መልካም ነገር እንደምን ልናሳካ እንችላለን፣ በማለት ነው የተገለጸው። ከዛ በተጨማሪ ደግሞ ስለ ካይዋከር ሲያወራ ነበረ። ካይዋከር ምርጥ ከሚባሉት በሱ በሚሰለፍበት ቦታ ላይ ምርጥ ከሚባሉት ተጫዋቾች መካከል አንዱ ነው ብሏል። ከዛ ሩበን አሞሪም ያው ቀጣዩ ጨዋታ በጣም ለረዥም ጊዜ በጣም ጠቃሚው ጨዋታ ነው የሚሆነው በማለት ነው የተናገረው። አማድ ያሉ ያው የቤተሰብ አባሉ ሞቶበት እዛ እንደ ሄደ የገለጸው እና የሚፈልገውን እርዳታ በሙሉ እና የሚያስፈልገውን ነገር በሙሉ እናደርግላታለን ያው እዛ ሄዶ ሀዘኑን እንዲወጣ እንዴ ገለጸው፣ ሀዘ እንዴት ነው ያ ሀዘኑን በሀዘኑ ጊዜ ጊዜ ሰጥተውታል። እኔ ራሱ አማርኛው ግራ ገባኝ። ከዛ አርቴታ ያው በሳሊባ አምስት ዓመት ቆይታ መፈረም በጣም ደስተኛ ነው፣ ምክንያቱም ዴር አር ናት ሜኒ ክላብስ ዳት ካን ጌት ሳሊባ አረፍ አርሰናል ሳሊባን ካርሰናል የሚያስወጡት ብዙ ቡድኖች የሉም በማለት ነው የተናገረው ዊሊያም ሳሊባ ያው የ ምርጡ ተከላካይ ለመሆን መንገድ ላይ ነኝ በማለት ተናግሯል። ነገር ግን ያው ምርጡ ለመሆን ዋንጫ ማሸነፍ ያለብኝ ይመስለኛል፣ ያው መንገድ ላይ ነኝ። ስለዚህ ሂኖሲስ ግድ ለምሳሌ በምርጥ ተከላካይ መሆኑን እኛ ብቻ ሳንሆን ሁላችንም እናውቃለን ማለት ነው። ስለዚህ በነገራችን ላይ ራፊኒያ ባርሰሎና ከፒኤስጂ ጋር የሚያደርገውን ጨዋታ አይሰለፍም። በጉዳት ምክንያት ቅድም ባርሴሎና ቤት የተጎዱትን ተጫዋቾች ስጠቀስከላቸው አልነበረም። ከዛ በኋላ ዣቪ አሎንሶ ደግሞ ስለ ቪኒ ጁኒየር ተጠቅ ተጠይቆ ነበረ። ዣቪ አሎንሶ ስለ ቪኒ ጁኒየር ምንም ለሱ ማለት ጥሩ አቋም ላይ ሆኖ ከዛ በኋላ ደስተኛ ሲሆን ማየት ይፈልጋሉ ወይም በማለት ተናግሯል። አሁን ማንችስተር ዩናይትዶች የመጨረሻ ጨዋታቸውን አሸንፈዋል አይደል፣ ይህንን ማሸነፋቸውን እንዲቀጥሉ በጥያቄ ጠይቆ ነበር። ከዛ አያበን አይዲያ ባድ አይዲዮ ና ሀዊት ጎንቴቪ ሀሳቧለኝ ግን እንዴት እንደሚሆን አላውቅም ያለው ይህንን ማሸነፋቸውን አስጠብቆ ስለ መውጣት በተጠየቀበት ጊዜ እናም ከዛ በተጨማሪ ደግሞ ዳርቴታ ስንመለስ ስለ አዲስ ስለ ቡድን ስለተቀላቀሉ ተጫዋቾች ሲጠየቅ ማለት ነው። ዴይ ዋንት ዊን ዊዛስ ከኛ ጋር ማሸነፍ ይፈልጋሉ በማለት ነው የተናገረው። አዲስ ፈራሚዎቹ እንደ ዮክሬስ ያሉት ተጫዋቾች ማለት ናቸው። ዴይ ዋንት ዊን ዊዛስ በማለት ተናግሯል። ቢያን ቡሞ ወደ ብራንፈርድ እንግዲህ በዚህ ማንችስተር ዩናይትድ በሚኖረው ጨዋታ ይመለሳል ማለት ነው። ያው ወደ ማንችስተር ዩናይትድ በክረምቶ የዝውውር መስኮት አደለም የተዘዋወረው ደግሞ ወይም ማንቸስተር ዩናይትድ የተቀላቀለው ወደ ማንቸስተር ዩናይትድ ቤት ስንሄድ ማለት ነው። ለተጫዋቾች ሁሌ ተመሳሳይ ነገር ነው የምለው ሸትዳውን ሶሻል ሚዲያ ማህበራዊ ድረገጽን ዝጉት አይነት ነው፣ ወይም ማህበራዊ ድረገጽ ላይ የሚነገሩትን ነገሮች አታዳምጡ። ዋናው ነገር ቡድኑና ጓደኞቻቸው ናቸው። ስለዚህ ይሄ ትክክለኛ ህይወት ነው ና ዊ ኢ ሪ ፍር ሂም ዊ ዋን ቲ ዊን ፍር አማድ ስለዚህ ለ ለአማድ ስንል ይህንን ማሸነፍ እንፈልጋለን በማለት ነው የተናገረው። ስለዚህ ያ ያንን ተናግሯል። ሌላ የቀረ ምን ዜና አለ? አሁን እስካሁን ካልሰማችሁት ውጭ የማንቸስተር ዩናይትድ ደጋፊዎች ማለት ነው ሄዷል። ይሄኛው እንኳን ምንም አሁን ካለው ከዊኬንድ ከማሽ ፕሪቪው ጋር ምንም የሚያገናኘው ነገር የለም። ያው ካይል ዋከር እንግዲህ ወደ ማንቸስተር መጥቶ ተኒላላ አደለ። ያው ከዛ በተጨማሪ አርንስሎት የተናገረው አርንስሎት የተናገረው ነገር ምንድን ነው? የዲያጎ ዦታ የሱ ለእሱ ቤተሰቦች ሙሉ ክፍያ የሊቨርፑል ባለቤቶች እንደከፈሉ ነው። አይ ቲንክ ዲያጎ ዦታ አደለ፣ በሞት የተለየን የሊቨርፑሉ ተጫዋች እና ለሱ ሙሉ ክፍያው እንደተከፈለ ነው የሚገልጸው። ከዛ በተጨማሪ ደግሞ ማለት ነው ኪዛ ያው ወደ ሊቨርፑል የቻምፒየንስ ሊግ ስብስብ ተካቷል። ዲኒን አንዴ ዲዮኒን በመተካት ማለት ነው እሱ ጉዳት ስለሆነ እና እሱ ደግሞ ከሜዳ ለአንድ ዓመት ያህል ሊርቅ እንደሚችል ተናግሯል። ስለዚህ ሀ ሉክድ ኢንቱ ስ ስ ፍ ኢንፎርምድ ክሬክትሊ ፕር ዝ ፎር ሞር ክን ሪፕሌስ ሂም ሶ ዊ አር ሉኪንግ ኢንቱ ኢት በማለት ነበር የተናገረ። ስለዚህ ከዛ የሊቨርፑል ቻምፒየንስ ሊግ ሊስት ውስጥ እንደተካተተ ተገልጿል። እሱን ያለው። ከዛ በተጨማሪ ያው ቪኒ እና ኪለምባፔ ጎል ያስቆጥሩ ጥሩ ነው። በማድሪድ በማድሪድ ደርቢ ስለዚህ አይ ዶንት ቲንክ ፓልመር ኤዝ አ ማሪስካ ፕሌየር ኢት ድራይቭስ ሚ ማድ በማለት ነው የተናገረው። ስለዚህ የስካይ ስፖርቱ ስቲሊየን ፔትሮቭ እና ዥሊያን ሎሬዝ ሎሬንስ እነሱ የኮል ፓልመርን የውድድር ውድድር አመት በቼልሲ እንትን ሲሉ ነበር እና ኮል ፓልመር ለማሪስካ የሚሆን አይነት ተጫዋች አይደለም እና ያ በጣም እንደሚያበሳጫቸው ነው የተናገሩት። ያው ለነገሩ አሁን ኮል ፓልመር ለሁለት ለሶስት ሳምንት አይኖርም ብለናል አደለ? ለሆኔውም እስኪ ከዛሬ ጨዋታ በኋላ ደግሞ በሰላም ያድርሰን እንገናኛለን። ቸው መልካም ባህል